ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚያ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላስንሳላችሁ ምሳሌ እሺ። ዳዊት ምን ይጠብቅ ነበር? በሉ እንጂ። በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በውጥ እያለ አንድ በግ ላለማስበላት አንበሳ በቡ አንበሳ ጋር ትግል የሚገጠም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውም እንዴት አድርጎ ይጠብቃል? አድርገና ምን አለው እግዚአብሔር፣ የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾማል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ነገር እንጂ በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም፣ በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ ወይ! የአብርሃም ዘር የይስሐቅ ዘር የያዕቆብ ዘር በግ ጠባቂ ጠባቂ ሁኜ ልቅር ይሁን፣ እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው፣ ቤተ መንግሥት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል። በምድያም አላለም በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ስራ ካከበርካት፣ እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ፣ 600 ሺህ እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600 ሺህ ህዝብ ላይ ሾመው። እነዚያንም ታምኖ ይዞ ወጣ። እግዚአብሔር እንኳን እንዲሁ ይገርማል እኮ። እንኳን ሙሴ ሊያጠፋቸው ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናችሁ ከቃሉ ጋር ናችሁ። እስቲ ጴጥሮስን ይሁት ቅዱስ ጴጥሮስ ምንድን ነበር ስራው? አቤት አሳ አጥማጅ ነው። ምንድን ያደርገው አሳ ነበር። በቀን አይችን አሳ ያውም ሲለፋ ውሎ የማያገኘው አንድ አሳ ሲጠብቅ ነበር የሚለው። ጌታ ምን ከዚህ በኋላ አንተ በአምሳ አምስት ዓመቱ እኮ ነው እግዚአብሔር ያሳያችው። በአምሳ አምስት ዓመቱ አሳ እያጠመድኩ ብሎ አላበረረም፣ አላማረረም። አሳዋን ያጠምዳል። ዝሞ ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ አለ ከዚህ በኋላ ምን አደረገው የሐዋርያት አለቅ አድርጎ ሾ በጥቂቱ መታመን ማለት ቅዱስ ጎርጎሪዎስ ገባሬ መንክራት እንደሚተረጉም በጥቂቱ የታየ በብዙ ሾማን ማለት በምእመንነት ከታመንክ ዲቁና ይጨመርልሃል በዲቁና ከታመንክ ቅስና ይጨምርልሃል ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል መጀመሪያ ያስካትንም አሁን ዲያቆኑ በዲቁናው ሳያፈራበት ቅስና